ሰላም እንዴት ናቸው? ውድና የተከበራችሁ ቤተሰቦች አንድ ይሄን ቪዲዮ አይተ ነው ምንመለስ ከምንጊዜውም በላይ ይሄን ቪዲዮ ሼር አድርጉልኝ። እስኪ አንድ ቪዲዮ ላሳያችሁ። ለተመልካቾችም ለቅኝት ባንድም ይቺ ልጅ እጅና እግሯን በተጎዳችበት ሰዓት ከቤተሰብ የተለቀቀውን ቪዲዮ መጀመሪያ እ ላሳያችሁ ተመልካቾች፣ እስኪ ይህን ቪዲዮ ሸራ ለማድረግ ምክገት ነው። እህታችን በጣም ነው የምታሳዝነው። እሷ የምትገኘው ጎጃም ውስጥ ምርጦ ለማርያም ሲሆን እንደዚህ ብላ በምታዩት መልኩ ልብስ ታጥባለች፣ ምግብ ለራሷ አሰራለች። እኔት እንዴት ነሽ? እግዚአብሔር ይመስገን በሰላም ነው። በመብራት አደጋ ነው። ፓዊ ጋጣሚ ላይ ስገባ በር ላይ ኮንታክቱ ነው ያዘ። ይህን እጅሽን የሚያጣሽ በመብራት ነው? አዎ በመብራት አደጋ ነው። በ12 ዓመት ፊት በቃ ኖርማል ነበረ። አገብራት አደግ አጋጣሚ ሁሉም እንደዚህ ነው እና እዚህ ተከራይተች ነው ምትኖሪ? አዎ ተከራይቼ ነው። ቤተሰቦች ምናምን ነብልሽን? ቤተሰቦች እናትና አባቴም ተፋተዋል። አባቴም ያለው እዛው ነው። እናቴ እንጀራ እናጋቀጠም ታነበረ ሁለት ጻን ስጥላበት እሱ ምን ና አያግዘኝም። እናቴ ናት ገጸር ነው ያለች ፖሊስ ልጅ ማን ነው? ወይን የጸዳው ወይንዬ፣ እንደት ነሽ? ሰላም ነሽ? ያችኛዋን ወይንዬን እያየን ነበረ። ይችታችን ሳይፉ ላይ ቀርባ የታቸዋታል። አብዛኞቻቸው ብዬ ገምታለሁኝ። በጣም ደስ ብሎኛል ለዚህ ስለበቃች እግዚአብሔር ይመስገን። እናንተንም ሳላመሰግን ማለፍ የለብኝም። በጣም ከባድ ህይወት እያሳለፈች ነበረች። በዛን ሰዓት ሰላም የለም ነበር። እኛ ወደ እሷ ስንሄድ አስቸጋሪ ሁኔታ ነው ከሷ የደረሰው እና እግዚአብሔር ፈቅዶልን ወደ ሚዲያ አውጥተን ልጅ እንድትታከምና እግዚአብሔር ፈቅዶ ወደ አዲስ አበባ ዘናት ሂደን ብዙ ደጋግ ሰዎች አግዘውን ረድተውን ለህክምና በቅታለች። ብዙዎቻችሁ ምስጋናችሁንም ቅሬታችሁንም ስገልጹልኝ ነበር። እሱ ምንድን ነው አንደኛ እንዴት አንተ አልቀረብክም አብረህ የሚለውን ሁለተኛ ደግሞ እግዚአብሔር ይስጥህ እያላችሁ ነው ምስጋናችሁን ስሰጡኝ ነበር አብዛኞቻችሁ። እጅግ ከልቤ አመሰግናለሁኝ። እኔ መቅረብ ያለብኝ አይመስለኝም፣ ነገር ግን መመስገን ያለባቸው ሰዎች አልተመሰገኑ ብዬ አምናለሁኝ። ምክንያቱም ለምሳሌ አባ ገብረ መደን የሚባሉ አባት አሉ ከእስራኤል ሀገር፣ እና ሙሉ የአርቴፊሻል እግሩን ከቻይና ጋር ገዝተው ከ300 ሺህ ምናምን ብር በላይ አውጥተው የላኩልን እሳቸው ናቸው። እንደገና ደግሞ አንድ ወንድሜ የዶር የሚከፍልላት ነበረ። እንዲሁም ካሳሁን ወንድሜ፣ ሌላም ሰዎች 20 ሺህ ብር፣ 30 ሺህ ብር ሁላቸውንም ስም በጣም ከባድ ነው። እነዚህ ሰዎች መመስገን ነበረባቸው ብያምን ነበር። ደስ ብሏቸው ነገም ለሌላ እህቶቻችን እንዲደርሱ፣ ወንድሞቻችን እንዲደርሱ ምስጋና መመስገን ነበረባቸው። ከዛ በተጨማሪ ደግሞ ይህች እህታችን እዛ ሚዲያ ላይ ስቀርብ ለነገ ህይወቷ ምን ያስፈልጋታል የሚለው ነገር ነበር። ለምሳሌ እስከዛሬው ከነበረው ከዚህ በኋላ ላለው ብዙ ነገር ያስፈልጋታል። ምክንያቱም ትማራለች፣ ይህች ልጅ ተማሪ ናት። የተሻለ የትምህርት እድል እንድታገኝ እሱ ሁሉ መጠቀስ ነበረበት፣ እንድትረዳ መደረግ ነበረበት። እንደ ኢትዮጵያ ስናስበው ብዙ ባላፍቶች አሉ። እሷን ለማስተማር እሷን ጥሩ ነገር ለማገዝ አንድ ሰው ይበቃት ነበር። እሱ እሱ አልተገለጸም። ይሄንን ሁሉ ያደረጋቸው እህት ወንድሞች ክብር፣ ምስጋና ይገባቸዋል። ከልጅቱ ጋር ተገናኝተን በደንብ እስካመሰግናቸው ድረስ በእኔ በኩል ያለኝ ምስጋና ያለኝ ክብር ላቅ ያለ ነው። እና፣ እጅግ አድርጌ አመሰግናለሁ ቤተሰቦች።